በየዓመቱ በሺዎች የሚቆጠሩ ስደተኞች ቀይ ባህርን አቋርጠው ወደ መካከለኛው ምስራቅና የበለጸጉ የአውሮፓ ሀገራት ለመግባት መሸጋገሪያ የሆነች ሀገር ናት። ድህነትንና ግጭትን የሚሸሹ በተለይ ከኢትዮጵያ፣ ከኤርትራ፣ ከሶማሊያ የሚነሱ ስደተኞች በብዛት የሚንቀሳቀሱባት ብዙ ስደተኞችም ባህር ሲያቋርጡ የሚያልቁባትም ናት። ይህች ትንሽዬ አገር ከዚህ በፊት ታይቶም ተሰምቶም በማይታወቅ ሁኔታ ድንገት ትብድግ ብላ ሰነድ አልባ ስደተኛ ናችሁ፣ ከሀገሬ ውጡ የሚል አቋም መያዝ ብቻ ሳይሆን ዜጎች ለዘመናት ለፍቶ ያጠራቀሙትን ሀብት ሽጠው ወይም አስተላልፎ ለመስጠት የሚበቃ ጊዜ ሳትሰጥ ከፈለጋችሁ፣ ጥላችሁ ካሰኛችሁ፣ ለምትፈልጉት በአድራ ሰጥታችሁ ብቻ ውጡልኝ ብላለች። በዚህ ውሳኔ ከየትኛውም በሀገሪቱ ከሚኖር ስደተኛ ይበልጥ ጠቂ የሆኑት ደግሞ

ኢትዮጵያውያኑ ተስፋ በቆረጠ ስሜት ጅቡቲ በአቅሟም ሰነድ አልባ ናችሁ፣ በህገ ወጥ መንገድ ሀገሬ ገብታችኋል፣ ውጡልኝ ብላ ሀብት ንብረታችንን ሳንይዝ ባዶ እጃችን አባረረችን፣ መንግስትም ሊረዳን አልቻልም የሚሉም በሺዎች የሚቆጠሩ ኢትዮጵያውያን ለዘመናት የለፉበትን አጥተው ለነገ የሚሉት ተስፋ ተሟጦ በእንባና ሀዘን ተውጠዋል። ሀገሪቱ ግን ለኢትዮጵያውያኑ እንባም ሆነ ጊዜ ስጡን ለሚለው የመንግስት ጥያቄ ጆሮ ነፍጋ ዛሬም በሺዎች የሚቆጠሩ ኢትዮጵያውያንን ከሀገሯ ማባረሯ ሀገሯን ቀጥላለች። የኢትዮጵያውያኑን ፍዳ እንዲሁ ቀጥሏል። ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።